አንድ ቀን ፒፒ ይበላሻል ብላ ልጅ ሁና ጥጣው አታውቅም ጡት እንዳይወርድ አንድ ቀን መላታ ወራ አንድ ቀን አጥብቶ አታውቅም ጡት ይወርድብኛል ያለች እ ስር ቤት ገብቶ እየተጀናጀን አለች። ይኸው ማስረጃ አለኝ እንድሪስ በቀላሉ አልፋታሽም ፎቶሽን ነው ፖስተው እኔ ጋር አንላቀቅም ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ሰዎች፣ ሰላም ብያለሁ ሁላችሁንም። የዓለም ዳርቻው ሙስሊሞች ደግሞ ኢድ ምባረክ ብያለሁ። እንኳን አደረሰን፣ እንኳን አደረሳችሁ። ከነሞላ ቤተሰቦቻችን እንኳን በሰላም ደረስን እና ይህች ልጅ ታሪኳ ማለት ነው በጣም ረጅም ነው። በጣም ብዙ ሰዓት የተጨቃጨኩበት ታሪክ ነው ማለት ነው። ነግራቸው እስከ መጨረሻው ተከታተሉ። እንግዲህ ልጄን አላጠባም። ይህች ልጅ እንግዲህ መንገድ ለመንገድ ነው ሲመጡ እርጉዝ ሆና ነው። ሃይማኖታቸው የተለያየ ነው። ሙስሊምና ክርስቲያን ነበሩ። ሙስሊም አድርጎ አገባት። ወደ ሳውዲ መጡ፣ ተጋቡ። የወለደችውም ሳውዲ በገቡ በወሯ ነው። እንግዲህ ተመልከቱ። እርጉዝ ሆና ነው መንገዱን ሁሉ የመጣችው ማለት ነው። ስንት መጽዋትነት ከፍሎላታል። ይሄ ልጅ ስንት ነገር ከፍሎላታል። መከራዋን አይታ ይህን ኩላ በረሃ አርግዛ መታ ወልዳ እንደገና ቅርፄ ይበላሻል እና ጡቴን አላጠባም ብላ ወተት እየተገዛ ነበር የሚጠባው፣ ማለት ነው እንግዲህ። በአርተኛ ናቸው ተመልከቱ፣ ብር የላቸውም። እሱም ወንድሙ ነው የእሱ። ሁለቱንም ያወረዳቸው ደግሞ ከመሻወሩ ያወረዳቸው ማለት ነው። የተቀበላቸው ወንድማቸው ነው። አስራ አንድ ሺህ ሪያል ነው፣ ሀያ አንድ ሺህ ሪያል ከፍሎ፣ ሀያ አንድ ሺህ ሪያል ከፍሎ ለሁለቱም ያወረዳቸው ወንድሙ ነው። ተቀየሩ። ከዚያ ወለደች፣ ወንድሙ በደንብ የሚያስፈልጋትን ነገር እየገዛ እንግዲህ የሰማሁት ነው የምነግራችሁ። እየገዛ አረሳት። ግን ጡቴን አላጠባም ቅርጽ ይበላሻል ብላ በወተት ነበረ። ወተት ነው እንትን የሚገዛለት ማለት ነው። መታደል ነው ወልዶ ማጥባት። ወላሂ መታደል ነው ወልዶ ማጥባት። ልጅ ማለት መታደል ነው በጣም ግን፣ ያንንም እድል ያላገኘ ነው እና ያላገኙት ያሳዝናል። ማለትም እኔ ወልጄ ልጄ ጡቴን ስላልጠባኝ በጣም ነው መጸጸተው። ልጆች አሁን ጡት ሲጠቡ ሳይ ማለት ነው፣ የኔ ልጅ እኮ ጡት አልጠባም፣ በቃ የእናት ጡት እኮ አግኝቶ አላደገም። የተለያዩ ምግቦችን እንዲበላ፣ ወተቶችን እንዲጠቀም እፈልጋለሁ። ወላሂ አሁንም ድረስ ማለት ነው ማለትም፣ እኔ አላጠባም ብዬ ሳይሆን እኔ የወለድኩባትን ቤት ነው በእስር ቤት ነው። ስለዚህ እሱ ደግሞ ታሞ ሌላ ቦታ ነበረ የተገናኘ ነው በወር ከምናምናችን ነው ከልጄ ጋር ማለት ነው። ስለዚህ ጡቴን አልለመደም። በኋላ ላይ ብሰጠው እምቢ አለኝ ማለት ነው። አለመደማ የለመደው ጡጦ ነው በቃ። ገና ከሆዴ ሲወጣ ጡጦ ነው የለመደው በቃ። ሐኪም ቤት ነበረ፣ አላየሁትም፣ አላየኝም ሲወለድም። ለዛ ነው ጸጸታለሁ በጣም። አሁንም ያመጣኋት ይች ልጅ በጣም ጸጽታኝ ነው ወላሂ ምነው ያንን እድል ባገኘሁት ኖሮ ብያለሁን ልጄ ጡቴን ጠብቶ። ለምን ተፈጠርን ሴት ሆነን? ለምን ጡት ሰራብን አላህ? ልጅን ወልደን እንድናጠብ አይደለ? ልጅን ወልደን እንድናሳድግበት እንዲጠቡ። የእናት ወተት ደግሞ በጣም ጠቃሚ ነው ለልጅ። እና ለምን የእኔ ቅርጽ ለምን ብልሽሽ ይታይልም? ምን ሆናለሁ? እናትነት የታወቀ ነው። ስለዚህ ምንም የሚያሳፍርነት የለም። እና ወራዳ ናት ወላሂ ልጅቷ ማለት ነው። ባለየ ባለየ መጨረሻ ልጁ ያን ሁሉ ነገር ተደርጎላት ግን መጨረሻ ላይ ከዳችሁ እና ጠፋች ማለት ነው። ደግሞ ተያዝኩኛለሁ እሱ ሲያዝ እሱ እስር ቤት ሆነው ከሌላ ሴት ጋር እየተጀናጀነ ብር እየተላከለት ምናምን ብላ ደግሞ ሌላ ሴት ወንድ ጋር ተጀናጅና ሄደች ማለት ነው። የባለየነቷ ስንት መጽዋትነት ከፍሎ ያመጣትን ጥይት ራሱ ሲተኮስ አለ እኔ ነኝ አለ ደረቴን የሚሰጣቸው እኔ እሷን ከሚመታት እያልኩ አለ። ሲመጡ መንገድ ላይ ማለት ነው ፍንጥርጣሪው እኔ ነኝ መታኝ አለ እሷን እንዳይመታት እሷ ላይ ድፍት እያልኩ ደረቴን እየሰጠሁ አለ። እና ይህም ሁሉ መስዋዕትነት ከፍዬላ ዛሬ ግን ከርታኝ ሌላ ወንድ ጋር ሄደች ብሎ ወላሂ በጣም ሕይወታቸው ያሳዝናል ማለት ነው። ትሰሙት ያው፣ ረጅም ስለሆነ እኔ የሰው ድምፅ ብዙም ስለማይፈቀድ ለዛ ነው። አሳዛኝ ነው ህይወታችን ማለት ነው። አንዳንድ ሴቶች ባለየ ነው ግን እንደዚህ አይነት እናቶችና እንደዚህ አይነት ደግሞ በወንድ ላይ ግፍ የምትሰሩ ሴቶች ወይ የሁላችሁ መጨረሻችሁ። ከዚያም ደግሞ ሌላም ወንድ ጋር ሄዳ ደግሞ ከሌላ ወንድ ጋር ሶስተኛም ወንድ ጋር እንደዛው ሄዳለች ነው የሚባለው። ሁለቱ ወንዶች ግን ይሄ ዋናው ባሏና ሌላውም ወንዷ ወንዱ ቀርቦ ነበረ። ከዚህ ከወንዱ ላይ ነጥቆ የወሰደ ማለት ነው። ሌላ ወንድ ጋር ሄደችው እሱ ቀርቦ ነበረ እና ብቻ ህይወታቸው ረጅም ነበር። የቡካ ቡካ ነበረ ልጁ በጣም ህይወቱ ያሳዝን ነበረ እንዳወራው ማለት ነው። እኔ የዛ ይቅር፣ ግን የእናትነት ጡት አላጠባም፣ ቅርፄ ይበላሻል ያለችበት ነው። በጣም የዘገነ እኔ ማለት ነው። ጥሩ አይደለም። አንዳንድ እናቶች እንደዛ የሚያደርጉ አሉ። ሰውነታችን እንዳይጎዳ ይጎዱናል ምናምን እያሉ ጡት የማያጠቡ ልጆች አሉ፣ ሰሎጎች አሉ ማለት ነው። ጥሩ አይደለም። ወላሂ ታደላችሁ፣ ጡት ወተት ካለው ልጅሽ የሚጠባ ከሆነ ልጁም አግኝቶ የእናት ወተት ቢያገኝ መድኃኒት ነው ለሱ ራሱ በጣም ደስ የሚል ህይወት ነው እና እንደዚህ የምታደርጉ እናቶች ባካችሁ ልጆቻችሁን አጥቧቸው። ይሄ ግዴታ ነው የእናትነት ግዴታ ነው። አጥቧቸው ባካችሁ አጥቧቸው። እውነት እኔ በጣም ነው የማዝነው ስለዚህ